ኢክሩ ስምሽ ማን ነው? ኢክራም ማን? ኢክራም አሊ አሊ ማን? አይ አሊ አባትሳ ማን እ ማን ነው እኮ ነው ያልኩሽ። ጋሻው ማን? ጋሻው መኮንን እርግጠኛ ነሽ? እስኪ ወላሂ በይ የሽ ሳ አያትሽ ማን? የሽብሬ። የመዲና ሳ መዲና ሳ መዲና ማን ነው ስሟ? የአባቷስም አሁን ወዴት እየሄድሽ ነው? አሁንም ቤት እየሄድሽ ነው?

ብሎ አባትሽ ይህ ማን ምሳሌ የጋሻው ነው። ኧረ ያገኛችሁት ምን ሌባ ወስዱት ይሆናል። ማን ይሆን የሰረቀው? አንች አረቅ። አሁን እኮ አባትሽ እኮ ጦርነት እዷል አባቴ ሊገል ነው አይሄዱ? ጨርሷቸው የሚመጣ ያንቺ አባት እኮ ጀግና ነው። አያረግሽ ነው በሰላም እንዲመጣልሽ። አዎ ትወጃለሽ። እኔ ግን አልወደውም አባቴ ነው እንትናን